ባል የሚባል አሁ ነፍጠኝቶ ቡና ተፈልቶ እጣኑ ተጭሶ ምሳ ተሰርቶ ከቻልሽ ሶስት አይነት ካልቻልሽ ሁለት አይነት ሰርተሽ ምናምን ባል የሚጠበቀው። እኔ ሲንግል ስለሆንኩ ነው። ሀያ አራት ሰዓት እዚህ ተገስጭ እንደ ባዶ ቤት አስተጋባብሽ፣ እንደ ባዶ ቤት ሳስተጋባብሽ፣ ሙሉ ሲንግል ነኝ፣ ባል የለኝም እናቴ። ባል የለ፣ ድስት የለ፣ ምን የለ፣ ምን የለ። እንዲሁ እንደ አምቡላንስ ስጮ ነው የምውለው፣ እንደ አምቡላንስ። ምን ስራ አለኝ? አንድ ቀን እግዚአብሔር ቀንቶኝ እስኪመጣ ድረስ እስካሁን ምንም ስለሌለ አስተጋባለሁ። እንዴ አዎ፣ በደንብ መስጠት አትርሺ ትለኛለች። ዊንግ የተረገመች ጀርባሽን ዞረሽ አትተኝ። ደግሞ አሁን አሁን ያመጣችሁት በወር አራት ይሆናል አሉ ፔሬዳችሁ የሚመጣው አሞናል፣ ወገባችን አላመመሽም። ስጪ፣ ለማን ነው የምትቆጥቢው? አፈር ቢያፈር ያስበላሽ። ግጭው፣ ግጭው፣ መስጠት ግዴታ ነው። ተንቀሳቀሽ። ለባል ካልተሰጠ ለማን ነው የሚሰጠው? ዋላ ባስገብኝ ይለኛል። አሁን ገብተ ምልት አሁን እዚህ ወሬ ላይ ልትሳተፍ ነው እኳ አንዳንድ ሰ ያስቀኛል። አሁን ዋላ ባስ ባስገባ ከዚህ ወሬ ላይ ልትሄድበት ነው ናው ስጪው፣ ስጪው። ስልተወሳወስክ ከልክላክ ነው። አረ ወይኔ ጌታ ወይ እንደ ዘንድሮ ጌታ ነው መሰለኝ። አስገብኝ፣ እግዚአብሔር ይመስገን። ወይዬ ሰላምዬ፣ እንደት ነሽ? ምንድን ነው ጁላይ ፎር አለ ያለው እንትና ወይዘሮ ቤት ታዩም፣ ተገስጠች። ታዳምጭኛለሽ ቅድም ሼር ሲደረግልሽ አልመጣሽ። እሺ፣ ስጡ ስጡ። ወይዬ ባል በመቀማት ላይ በነገርሽ ላይ ባል የምትቀማ ሴት ታውቂያለሽ? በጣም ስፔሻል የሆነች ሴት ናት። ዝም ብላ ከመሬት ተነሳ የትኛውን ሴት መቀማት አትችልም። ልንገርሽ ልክሽን፣ ጥግሽን፣ ዋጋሽን፣ ቦታሽን እኮ ካላገኘ ወንድ ልጅ ተሽከርክሮ አንቺ ጋር እንደሚመጣ ታውቂያለሽ? ተሽከርክሮ ይኸውልሽ፣ ተሽከርክሮ እንደ አሞራ ዞሮ ዞሮ ዞሮ ዞሮ ማለት ነው። እንደ አሞራ ተሽከርክሮ እየደጋገመ አንቺ ጋ አንቺ ላይ ነው የሚመጣው። ልክሽን ጥግሽን ካላገኘ ይንከራተታታል፣ ይዞራታል፣ ይሽከረከራታል። የለችማ በጥግሽ የለም በአንቺ ልክ ሲያጣ እየዞረ አልኩሽ እኮ እንደ ታቦት እየዞረ እዛው አንቺ ጋ ነው የሚገባው። እዛው አንቺ ጋ በቃ እየዞረ እየተሽከረከረ ወደ አንቺ። ልጋጋም ከሆንሽስ አሰልችተሹ ከሆነ ከወጣ ይመለስም ይህንን እኮ ነው እኛ የተናገር ነው። ከወጣም በስማ ስምሽ ሲጠራ ሁላ ነው ብርግግ የሚለው ስምሽ ሲጠራ እንደው ሊያዳም ስምሽን መስማት ነው የሚዘገን ነው ወንድ በዚህ ልክ ነው እናቴ። ይሄ ወግ ማዕረግ ክብር ያለሽ ስትኝ ግን እናቴ፣ በሄደበት ስለ አንቺ ሲያወራ እንኳን እንባ ያንቀዋል። እንባ እንቅንቅ እያደረገው ነው የሚያወራ እንባ እንቅንቅ እያደረገው ዓመትም ሁለት ዓመትም ቆይቶ አንቺው ላይ ዓመትም ሁለት ዓመትም ቆይቶ አንቺው ላይ ዓመትም ሁለት ዓመትም ቆይቶ አንቺው ላይ የሴት ጥግ የሴት ቁንጮ ስትሆኝ፣ ይሄን ምን እነግራችሁ፣ የሴት ልክ የሴት ቁንጮ ስትሆን በዚህ ልክ ነው። እየዞረ እየዞረ እየዞረ አንቺው ላይ አቤት፣ አቤት፣ እየተሽከረከረ እየተሽከረከረ እዛው አበቃ፣ በቃ ሄደ ስትይ አይሄድም እናቴ፣ እየዞረ አሁንም አንቺው ላይ ሳብ ኳት እኮ አትገባም። ተኝታለች መሰለኝ። እየዞረ እየተሽከረከረ አንቺ ላይ ይሄ ነው ያለው ነገር። እንደ ግር ሰዓት ነው የምትቆጭ። እንዴው ተለያይቶሽ የኖረበት ቀን አመታት እንኳን እንደ ግርሳት ነው የሚያቀጠሩት። እንደ ግር ሳት ምን አለ እግዚአብሔር ደግሞ እነዛን ጊዜዎች በሰጠኝ ነው የሚለው። ምን አለ ደግሞ ያንን ቀን በእጅ ባስገባው በሰጠኝ ዝምባም ዘምቢላፍ ቁጭ ብለሽ አፍሽ መክፈት ከሆነ ስራሽስ፣ እንዴ ወጥና ድስት ማጣቂ ከሆንሽስ፣ ጥሎሽ ሲመጣ እኛ ላይ ታለቅሳላችሁ? ኤክሴ ነው ዜዴ ነው የልጆቼ አባት ነው እንትኔ ነው ምናምን ምናምን ማን ያዳምጣችኋል ስታለቃቅሱ ብትሉ ስትዝረከረክ ትጥለውና፣ ልክ አንዱ ዓመት ታስትወስደው እሷ። አንድ ቀላል እቀማብሻለሁ፣ ቀላል ወስደዋለሁ። አንቺ ስትዝረከረክ የጣልሽውን ቀላል አነሳዋለሁኝ። በጣም እንደ እንትን ያድርጉታል ሴቶች አይተሻል፣ እንደ ትልቅ ነገር። እሷ እኮ እንደዚህ በዛ ነው የቀማችሁት ባያለች። በዚህ ወጥቶ የሄዱት እኮ ሲመለሱ አይተናል የሄዱት ካለ ሚስታቸው መመለስ አቀቷቸው። እንደዚህ ዙሪያው ገደል ሆኖባቸው፣ ዙሪያው ገደል ካለ እሱ አይሆንም ብለው እኮ ብዙ ጊዜ ሲመለሱ አይጠናቀል። ለምን በቃ እንደ የሴት ጥግ ናቸው። ስለምን እንዴት ሴት አምስት ይሞክራል ግን፣ ጋይ አምስት፣ ወንድ አምስት አይነት ታይፕ፣ አምስት አይነት ሳይዝ ያየሽ ሴትዮ እኔ ሴት አትመስኝም። ከአንድ አባት ሁለትም ሶስትም ወልደው የተፋቱ በጣም አከብራለሁ። ከአንድ ወልዳ የተለያየች እኔ ያከብራለሁ። አምስት ስድስት ሳይዝ እና ታይፕ የለካሽ የቀመሽ ያገለባበጥሽ ሴትዮ ስለ ሽርሙጥና ልታወሪ ትመጨልሽ? ስለ ጉልሙትና ልታወሪ ትመጨልሽ? እንዴ ሌጋል እኮ ስራውን የሰራሽው እኮ አንቺ ነሽ፣ ያውም ልጅ እየሰጠሽ ለአሜሪካ መንግስት እንዴ። ያማቸዋል እንዴ አምስት ስድስት ሞተር ያወረዳችሁ ሴቶች አሁን አታፍሩም ባለ አምስት ስፒከር ደግሞ አግብቻለሁ ይላሉ ምን አግብተሻል ገብቷል እንጂ ሰውየው ምንድነው የሚባለው ሊያደርግ? ስሙ ምንድነው ኧረ ቻይልድ ኬር ነው ኧረ ጥሩልኝ ቤቢ ሲተር ቻይልድ ሰፖርት ቤቢ ሲተር ልትሆን ለአምስቱ ልጆች ከአንተ አንድ ትደግማለህ ስድስት ይወራሉ በቃ ቤቢ ሲተር አለቀ ሴብዘችል ድረን ሴብዘችል ድረን የምትሆነው አምስት ያገባ አምስት የወለደችዋን ከአምስት ወንድ ያገባ ሰውዬ ሴብዘችል ድረን ብያለሁ። ሌላ መልክ ነገር የለም። ባላለኝ አች አለው ስላ ሰውየው ሴብዘችል ድረን የሚባለው ሌላ ምን ሊባል ይችላል? ተመራመሩት፣ ተመራመሩት፣ ተመራመሩት። ምንም አባታችሁ አታመጡ። ይኸው ነው ጉዳቸው ቦታ ያለኝ ሰዎች ማከብራቸው ሰዎች ታይ ስላሉኝ ትቻለው። ግን ነካናካ ስታረግኝ ወጥች ነካናካ ማረግሽ ምንም አባሻታ መጪ። ማነሽ? ምንድነሽ? ምን አባታችሁ ስለሆናችሁ አብራራላችኋለሁ። ምን ስለሆናችሁ ነግራችኋለሁ። ምንድናችሁ? ምን ታመጣላችሁ? እዚሁ ትጮኋላችሁ፣ እዚሁ ትቀራላችሁ። እንኳን እናንተ እኔም ጮኪ ነው ምቀራ። እንኳን እናንተ እኔም እዚህ ጮኪ ነው ምቀራ። ምን አባታችሁ ታመጣላችሁ? ማማ አይተሻል? አምስት ጥፍር ሰክታ፣ ስድስት ጥፍር ሰክታ፣ ማብሰል አትችልም። ክለብ ነው ይዘው የምትዞረው፣ ሬስቶራንት። ከዛ ደግሞ ልጁ ሲቀማ የቤት ምግብ መብላት ያምረዋል። የእናቱ እጅ ይናፍቀዋል። ክለብ ለክለብ ነው ይዘው የምትዞረው፣ ሁሌ ቫኬሽን ነው። ከዛ ሲሰለቸዋል፣ ገብቶሻል? ተመሳሳይ ነገር። ማሜ ባይኖሩ ኖሮ መኪና ውስጥ ቁጭ ብላችሁ እየኋላ እየሰደባችሁ አሜሪካ መኪና ውስጥ የሚኖሩላን ሊመስለኝ ነበር እኔማ፣ ግቢ ቤት እንዳለ እንኳን ች መከረኛ ማሚና እዮዳ እግዚአብሔር ይስጣችሁ። እኔ እኮ መኪና ውስጥ የምትኖሩላ ሊመስለኝ ነበር አሜሪካ። ትንሽ ጫፍ ላይ ደርሼ ነበር። ታፕ ታፕ አድርጉ። ምን ጉድ ናችሁ አይ ተሳደበች እኮ ታይ አዲስ ናቸው ያትን ተሳደበች ምንድን የምትሳደበው የእንትንሽ የእንትንሽ ቁጭ ብላችሁ ለምታዳምጧት እራሱ ወደ ላይ ልትሆን ነው የምትደርሱት በስመ አብ ቁጭ ብላችሁ እንደዛ አይነት ስድብ የምትሳደቡ ሰው ሲሳደብ የምትሰሙ ራሱ ሰው አትመስሉኝም በእንደዛ አይነት ስድብ አልችላት አዎ ይሄ በዚህ በብልግን ነው የመንገድ ላይውን ስድብ፣ የዋልጌውን ስድብ፣ የመደዴውን ስድብ አልችልም። ወይ ወይ እሱን አልችልም። ጌታ ነው። በዛ ስድብ አልችላት። ይሄ በእንትን የእናትሽ፣ ያባትሽ፣ የእንትንሽ እንዲህ ብሎ በስማ በሱን አልችልም። ወይ ወይ እሱን አልችልም። እኔ ድሬደዋለች ነኝ፣ እንደዛ አይነት ስድብ አላውቅም። ጌታ ነው። እኔ ድሬደዋለች ነኝ፣ እንደዛ አይነት ስድብ አልችልም። እንደዚህ አይነት ብልግና ስድብ ይሄ እንደዚህ የወረደ ወንድሞች ያዩኛል አልችልም። እውነትሽ ነው፣ በእንደዚህ አይነት ስድብ አልችላትም። አትችያትም ያልሽ ልጅ እውነትሽ ነው። ይሄ የምትሳደበው ስማአምቡል መንፈስ ቅዱስ አብሯት የሚያድረውን ወንድ ራራራራኔ ወንጌረን አላቅም። ጠላ ቤትም ገብቻ አላቅም። ጠላ ቤት እንደዛም የሚሳደቡት አላቅም እኔ እኔ ጠላ ቤትም እንደዛ አይነት ስድብ እንደሚሳድቡ አላቅም አላቅም ጌታ፣ አሁን በእንደዛ አይነት ስድብ እውነት አልችልም፣ ቢንዬ እውነቴን ነው ጌታ። ያኛውን ይሄ እሷ የምትለውን ስድብ በዛ ስድብ አልችላት። የጨዋ የጨዋ ስድብ እችላለሁ፣ የጨዋ ስድብ አዎ። ይሄ ግን እንትኑ ወይ ወይ ወይ አቅፎሽ ለሚተኛው ወንድ አዘንኩኝ ግን አይ ሆፕ ሶ አይ ዊሽ። ኢትዮጵያዊ እንዳይሆንም አይደለምም ብዬ መቼም ኢትዮጵያዊ ወንድ እናት ያሳደገች ጨዋ ናቸው እኮ ኢትዮጵያዊ እናቶች። ጎረቤት የሚቆነጥጣል እኮ ስናጠፋ፣ ወንድም የኮረኮመው፣ አባት የተቆጣው ኢትዮጵያዊ ድባብ ያለው ኢትዮጵያዊ ወንድ አዲስ አንቺን ሴት ብሎ አቅፎሽ አያድርም። ከአፍሽ በሚወጣው ከአፍሽ በሚወጣው አያድርም ከአንቺ ጋር መቼም ቢሆን ከአንቺ ጋር በእንደዚ አይነት ብልግና ስድቦችን እየሰማ አይተኛም። ዋይ ዋይ ዋይ ዋይ፣ ከባድ ነው። አውሩ ሰገንዬ፣ እጣም አጫወት ጀምሬያለሁ ጋይስ።